ሰላም ጤና ይስጥልን፣ አርማች ተመልካቾቻችን፣ ህዳር 14 2018 ዓ.ም ተመረተ እለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁን እንድትቆዩ ነው በአክብሮት የምጋብዛችሁ። በሳት እንግዲህ በተለያዩ አካባቢዎች ያሉ 24 ሰዓት ዝርዝር መረጃዎችን ይዣለሁ። ከዚህ ጋር በተያያዘ እንግዲህ ዝርዝር የግንባር መረጃዎች እንደተለመደው ጊዜውን ጠብቀው ወደ እናንተ የሚደርሱ ይሆናሉ። በዛሬው መረጃችን ወደ መቀሌ የሚወስደን መረጃ ጨምሮ በሁሉም የሀገሪቱ አካባቢዎች ከመቀሌ ወደ አርሲ፣ ከአርሲ ወደ ወለጋ፣ ከወለጋ ወደ መተከል የሚወስዱን መረጃዎች ጨምሮ በአማራ ክልል ያሉ ዝርዝር የግንባር መረጃዎችን አደርሳችኋለሁ። የ24 ሰዓት መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የሚጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን ሜል ዶት ኮም ላይ ልታደርሱን ትችላላችሁ። እጅግ አሰቃቂ ለጆሮም የሚቀፉ ድርጊቶች ናቸው እየተፈጸሙ ያሉት። ይህንን በተመለከተ በአማራ ክልል አካባቢ ሰሞኑን ቢቢሲ ካወጣው የሰብአዊ መብት ጥሰት ባሻገር ዛሬ ደግሞ የተሰማ አንድ መረጃ አለ። እጅግ አሳዛኝ መረጃ ነው። እሱንም የማደርሳችሁ ይሆናል። እንግዲህ በብልጽግና በከተሞች ላይ የኮሪደር ልማት እያለማሁ አገሪቱ በሚራክል ወይም ደግሞ ታምራዊ በሆነ መንገድ እያደገች ነው ቢልም የአገሪቱ ሁኔታ ግን ይህንን ነው የሚመስለው። በተለያዩ አካባቢዎች የሚፈጸሙ ሰቆቃዎች ይህንን ነው የሚያሳዩት። ከእነዚህ መካከል እንግዲህ ባለፉት አምስት ዓመታት ተፈናቅለው በተለያዩ አካባቢዎች የሚገኙ ተፈናቃዮች እስካሁን ድረስ ለከፍተኛ የምግብ እጥረት መጋለጣቸው ነው እየተዘገበ ያለው። ከዚህ አንጻር ከዶቼ ቬለ እየተገኘውን ዘገባ በሙሉ ወደ እናንተ ላቅርብ። በተለይ በውጭ ሀገራት የምትኖሩ ወገኖች እነዚህ በድሮ ሞልቷቸው ደልቷቸው ተርፈው ለሰዎች ይሰጡ ያበድሩ የነበሩ ወገኖች አሁን በአስራ አምስት ቀናት አንድ የሚሰጥ አስር ኪሎ በቆሎ እንኳ አተው ያሉበትን ሁኔታ በተመለከተ የምታደርጓቸው ድጋፎች ካሉ የዶቸ በለን ዘገባ ወደ እናንተ ላድርሰው። እንግዲህ ሁሉ ግፍና ሰቋ እየተፈጸመ ያለው ያው በአማራ ሕዝብ ላይ ነው። ከማንነት ጋር በተያያዘ በተፈጸሙ ማፈናቀሎችና ሰቆቃዎች ይሄ መጥቷል። በደቡብ ወሎ ዞን ሐይቅና ውጫሌ ከተሞች አቅራቢያ የተጠለሉ ተፈናቃዮች ለከፍተኛ የምግብ እጥረት ተጋልጠናል አሉ ይላል ዶቸ በለ የጀርመን ድምፅ የአማርኛ ሬዲዮ አገልግሎት ተፈናቃዮቹ እንዳሉት እስከ ሰባት ወራት ልዩነት ይቀርብ የነበረው አነስተኛ መጠን ያለው ምግብ አሁን መቋረጡ ነው እየተገለጸው። በደቡብ ወሎ ዞን ሐይቅና ውጫሌ ከተሞች አቅራቢያ የተጠለሉ ተፈናቃዮች ለከፍተኛ ምግብ እጥረት ተጋልጠናል አሉ። ተፈናቃዮቹ እንዳሉት እስከ ሰባት ወራት ልዩነት ይቀርብ የነበረው አነስተኛ መጠን ያለው ምግብ አሁን እስከ መቋረጥ ደርሰዋል። በሂደት ቆይቶም ቢሆን የሚቀርበው ምግብ የተበላሸ መሆኑ ወደ ከተማ በመውሰድ ለእንስሳት መኖነት ለመሸጥ እስከ መገደድ እንደ እንደ መድረሳቸውንም እንደዚሁ ተናግረዋል። የውጫሌ ወረዳ ምግብ ዋስትና ባልደረባ የተፈናቃዮቹን አቤት አረጋግጠው ከአምስት ወራት በኋላ አሁን መጠነኛ ድጋፍ ማድረግ መጀመራቸውን ተናግረዋል። ስማቸውን የማንጠቅስ ተፈናቃይ ከምስራቅ ወለጋ ተፈናቅለው ሐይቅ አካባቢ ከሰፈሩ ጥቂት ዓመታት ተቆጥረዋል። ለወትሮ ለወራት እየዘገየ ይመጣ የነበረው የምግብ እርዳታ በመቋረጡ ለከፋ ችግር መጋለጣቸውን ለጀርመን ድምፅ ተናግረዋል። ረምን አለም ብለህ ነው በሚል ነው ለጋዜጠኛው ቃለ ምልልስ የሰጡት። በጣም ችግር ላይነን፣ ምንም ነገር የለንም። የሚሰጠንም በቆሎ ነበር፣ በአራት ወር፣ በሶስት ወር ነበር። ያንን ደግሞ የበሰበሰ የነቀዘ 2001 እስከ 2002 የተመረተ ነው በቆሎ። በዚያ ላይ ምንም ነገር የለንም። መሬት ነው የምንተኛው። በጣም ችግር ላይነን ወድቀናል። እዚያው ሐይቅ እንደሚኖሩ የነገሩ ሌላ ተፈናቃይ ደግሞ አስከፊ ሁኔታ ውስጥ መኖራቸውን ቢያረጋግጡም እርዳታ ይመጣልናል የሚል ተስፋ ግን እንደሰነቁ ነው ለዶቸ ብለ የተናገሩት ምን እናደርጋለን ችግሩ በችግር ሆነናል እኛ እንኳን መቸም ችግሩ ይፈታናል መቸም ይህን ሁሉ ጉልበት ሰርቶ ይበላል የሚል ተስፋ ነበረን የእርዳታው እንኳ የሚያረክ አይደለም አልহামዱሊላ ተኝቶ ማደሩም አንድ ነገር ነው ሲሉ እንግዲህ ይህንንም አመስግነዋል ከኦሮሚያ ከትግራይ ካፋር ክልሎች በተለያዩ አጋጣሚዎች የተቀሰቀሱ ግጭቶች ከቤት ንብረታቸው የተፈናቀሉ በሺዎች የሚቆጠሩ ተፈናቃዮች ወደ ደቡብ ወሎ ዞን በተለያዩ መጠለያ ጣቢያዎች ተጠልለው እንደሚገኙም እንደዚሁ ዶቸበለ አረጋግጧል። ስማቸውን የማንጠቅሳቸው ይላል ዶቸበለ አንድ የአፋር ክልል አዳይቱ ተፈናቃይ በአምባሰል ወረዳ ከደረሱ አሁን አምስት ዓመታት ማስቆጠራቸውን ይናገራሉ። የሰብአዊ እርዳታና መጠለያ ፍለጋ አስቸጋሪ ዓመታትን ማሳለፋቸውን የገለጹት ተፈናቃይ አሁን ከሱዳን ጭምር ወደ አካባቢው በርካታ ተፈናቃዮች የደረሱ መሆናቸውን ችግሮቹ እያወሳሰቡ እንደሚገኙ ነው የተገለጸው። በዚህ እኔ በመጣሁበት 2013 ከትግራይ ብዙ ማህበረሰብ መጣ። ከዚያም ከአፋር ከኦሮሚያ መጣ። አሁን እየጨመረ እየጨመረ ነው የመጣው። ከዚያ አሁን ደግሞ ከሱዳንም መጥተዋል። በጣም ብዙ ማህበረሰብ ነው ከሱዳን የመጣው። በአካባቢው ተፈናቃዮች እና ስደተኞች መጨናነቅ የራሱን የቻለ መጠለያ ጣቢያ እንዳይኖር አድርጓል የሚሉት ተፈናቃዮች ተፈናቃዮች የሃይማኖት ተቋማትን ጨምሮ የተበታተነ ሁኔታ ውስጥ መገኘታቸው የሰብአዊ እርዳታ ለማግኘት የሚያደርጉት ጥረት ተስፋ አስቆራጭ እንዳደረገባቸው ነው የተገለጸው። በቃ ምንም መፍትሄ የለንም። አሁን ብዙ ነገር ጠይቀናል፣ መጠለያ ካምፕ ጠይቀናል፣ ተደራጅተን ጊዜያዊ ኮንቴነር እንኳን እንዲሰጡን ጠይቀናል። መልስ ግን የለም። ተፈናቃዩ አሁን በሰባትም በስምንትም ወር የምትመጣውን እርዳታ እየጠበቀ መኖር ሆኗል ተስፋው። በደቡብ ወሎ ዞን ውስጥ የሚገኙ ተፈናቃዮች የሰብዓዊ እርዳታ በወቅቱ ለምን ማድረስ እንዳልተቻለ በዶቸ በሌ የጠየቃቸው በዞኑ የአደጋ መከላከልና ምግብ ዋስትና ፕሮግራም ማስተባበሪያ ጽህፈት ቤት ኃላፊ አቶ አሊ ሰይድ ስልካቸው ላይ ቢደወል ምላሽ አይሰጡም። የክልሉ አደጋ ስጋት አመራር ኮሚሽን ኃላፊም እንደዚሁ ምላሽ አልሰጡም። እንግዲህ በዚህ አጠቃላይ ያለው የምግብ ዋስትና ጽፈት ቤት በውጫሌ ከተማ ያለው ሁኔታ በተመለከተ ለዶቸ በለ ምላሽ ሰጥቷል። ይሄ ባልደረባ በተፈናቃዮች የቀረበው አቤቱታ ትክክል ነው። እርዳታ ከደረሳቸው አሁንም አምስተኛ ወር ላይ መሆናቸውን አረጋግጧል። ለችግሩ ችግሩ መንግስት ትኩረት አለመስጠቱ ነገሮችን እንዲወሳሰቡ ማድረጉን እንደዚሁ ውጫሌ ወረዳ አንድ ባልደረባ ተናግረዋል። ባልደረባው ከተፈናቃዮች የተበላሸ ምግብ እየቀረበ ነው ለሚለውም እንደዚሁ ትክክል ነው፣ የተበላሸ ምግብ እየቀረበ ነው ብለዋል። ያው ትኩረት ማነስ ነው። መንግስት ትኩረት ሰጥቶ እየደገፋቸው አይደለም። ይህም ደግሞ የሚሰጠው ጥራቱን የጠበቀ አይደለም። የሚሰጠው እርዳታ በቆሎ በአራትም በአምስት ወርም ነበር የሚሰጣቸው፣ አሁን ቁሟል። ከላይ የሚመጣ ብዙ መፍትሄ እየሰጣቸው እንዳልሆነ ከገለጹት የአደጋ መከላከል ባለሙያ ለጊዜው አደጋ መፍትሄ የወሰዱት የአካባቢው ማህበረሰብ በማስተባበር አካባቢውን መፍትሄ እንዲያገኝ እና የአካባቢው ማህበረሰብ ድጋፍ እንዲያደርግ አተኩረው እየሰሩ ነው። ምናልባት ይህንን ሙሉ ጽሁፍ እያቀረብኩት እንግዲህ ከወለጋ በተለያዩ አካባቢዎች ከተለያዩ አካባቢዎች ትግራይም፣ ሱዳንም ተፈናቅለው የመጡ ወገኖች ያሉበት ሁኔታ በተመለከተ የተወሰነ ማስተባበርና ድጋፍ ማድረግ ከተቻለ አንድ ሰው ቢሆን መታደግ ጥሩ ነው። ባለፈው በመቅደላ ወረዳ ከስድስት ሺህ በላይ ተፈናቃዮች እንደሚገኙ እንደዚሁ መዘገቡ ይታወቃል። ደብረ ብርሃን፣ በተለይ በደቡብ ወሎ እና ሰሜን ወሎ የተለያዩ ከተሞች በርካታ ተፈናቃዮች ናቸው የሚገኙት። ወደ መረጃዎቹ ነው የሚሄደው። ወደ መረጃው ሲሄድ በአዲስ አበባ አንድ ቤተክርስቲያን ዛሬ ተቃጥሎ አድሯል። ቤተክርስቲያኑ ሙሉ በሙሉ መውደሙ ነው የተገለጸው። በአዲስ አበባ በኮልፌ ቀራኒዮ ለክፍለ ከተማ የሚገኘው ቤተክርስቲያን ነው የወደመው። ወይራ ሰፈር ተብሎ በሚጠራው አካባቢ የቅድስት አርሴማ ቤተክርስቲያን ነው የወደመው። ዛሬ ሌሊቱን በሰዓት ወድሞ አድሯል። ይህንን በተመለከተ እንግዲህ እስካሁን ድረስ ስለ ጉዳዩ እየተሰጠ ያለው ጉዳይ ቃጠሎ የተነሳው ከኤሌክትሪክ ጋር በተያያዘ እንደሆነ ነው እየተገለጸ ያለው። በዚሁ የቤተክርስቲያን ጉዳይ ከተነሳ ወደ አርሲ የሚወስደን መረጃም ላስከትል። አርሲ እንግዲህ ሰሞኑን ብዙ ሰዎች ምናልባት አርሲ የሚል ስም ስትሰሙ ምን ሊሰማችሁ እንደሚችል በአእምሯችሁ ምን አይነት ጉዳይ ሊመጣ እንደሚችል ያው ግልጽ ነው። የኦርቶዶክስ ጭፍጨፋ ነው በአእምሯችሁ የሚመጣው። ዛሬም ከአርሲ የተሰማው ተመሳሳይ መረጃ ነው። ከሸርካ ወረዳ ሚታና ሄሳ ተብሎ በሚጠሩ ሁለት መንደሮች ጭፍጨፋ ተፈጽሟል፣ በኦርቶዶክስ እምነት ተከታዮች ላይ። በጭፍጨፋው አራት ሰዎች ወዲያውኑ ሲገደሉ ሰባት ከባድ የአካል ጉዳት ደርሶባቸዋል። የተገደሉት ደግሞ የአንድ ቤተሰብ አባላት ናቸው። ሶስቱ ደግሞ ታግተው ተወስደዋል። እስካሁን የደረሱበት አልታወቀም። ኅዳር 13 2018 የተጨፈጨፉት እነዚህ የኦርቶዶክስ እውነት ተከታዮች ስርዓተ ቀብራቸው ሚታና ዮሐንስ ተብሎ በሚጠራ ቤተክርስቲያን ተፈጽሟል። በትላንትና ዕለት እንግዲህ ከ2013 ጀምሮ በአካባቢ በተደጋጋሚ እምነትን መሰረት ያደረጉ ጥቃቶች ይፈጸማሉ፣ አብያተ ክርስቲያናት ይወድማሉ፣ ካህናት በአሰቃቂ ሁኔታ ይታረዳሉ፣ ይጨፈጨፋሉ። ባለፉት ሶስት ሳምንታት ደግሞ ባለፉት ሶስት ሳምንታት ደግሞ እንደገና ጉዳዩ አገርሽቶ ሽቶ በአርሲ ቀጠን አርባ ሶስት የኦርቶዶክስ እምነት ተከታዩ ሲጨፈጨፉ እንዲሁ ደግሞ ወደ አርባ ዘጠኝ የሚሆኑ ደግሞ ታግተው ተወስደዋል ተሽከርካሪ ላይ የተወሰዱትን ጨምሮ እንዲሁም ደግሞ ሰባ ሶስት የሚደርሱ ደግሞ ከቀላል እስከ ከባድ የአካል ጉዳት ደርሶባቸዋል። 4200 በላይ የሚሆኑት ከአራት ወረዳዎች ተፈናቅለዋል። ጉዳዩን ለመሸፋፈን መንግስት ከሚያደርገው ጥረት ባሻገር መሰረታዊ መፍትሄና ጥበቃ ለማድረግ እንቅስቃሴ አላደረገም። ይህም እጅግ አሳፋሪ ድርጊት እንደሆነ ነው የመረጃ ምንጮቹ የሚገልጹት። የብልጽግና ጉዳዩን ለመሸፋፈን ጥረት ቢያደርግም የአርሲ ውጭ ጨፋ ግን በዓለም አቀፍ ተቋማት ጭምር እንደዚሁ መነጋገሪያ የሆነ አጀንዳ ነው የሆነው። ከዚህ ጋር በተያያዘ እንግዲህ የዓለም አቀፉ የአብያተ ክርስቲያናት ህብረት የህንድ ቤተክርስቲያን የኔዘርላንድ እንደዚህ የውጭ ጉዳይ ሚኒስተር የፓርላማ አባል ለውጭ ጉዳይ ሚኒስትር በጻፉት ደብዳቤ እና በአሜሪካም እንደዚሁ ከኦርቶዶክስ እምነት ተከታዮች ጋር ያለው ጭፍጨፋ መነጋገሪያ መሆኑ ይታወቃል። እንደዚሁ እንግዲህ ማጽናናትን ምኞትንም የገለጸዋል ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ጳጳስ አቡነ ማቲያስ እንደዚሁ ማጽናኛ ደብዳቤም ልከዋል። ሌላው እንግዲህ ወደ መተከል የሚወስድን መረጃ ነው። በመተከል እንግዲህ መነጋገር የሆነው ጉዳይ ትላንትና የኦነግ ሸኔ ታጣቂዎች ወደ አካባቢው ገብተው የፈጸሙ ጭፍጨፋ ነው። ከዚህ ጋር በተያያዘ ትላንትና ጠዋት መረጃውን የተከታተላችሁ አድማኝ ተመልካቾቻችን እንደምታስታውሱት ከምስራቅ ወለጋ ኤቦንቱ ተብሎ ከሚጠራ ወረዳ ወደ አካባቢው የተንቀሳቀሰ የኦነግ ሸኔ ኃይል የተለያዩ ተልኮዎች ተሰጥተውታል ከመከላከያ አዛዦች ከነ ጀነራል ጌታቸው ጉድና መረጃና ደህንነት ዋና ኃላፊ እስከ ነሽመልስ ሽመልስ አብድሳ የክልል መንግስት እና ነ ጃልሰኝ የሚሊሻ ቢሮ ድረስ ድጋፍ የተደረገለት ይህ ቡድን ወደ አካባቢው ተንቀሳቅሶ መተከልን የኦሮሚያ አካል፣ አባይ ግድብን የኦሮሚያ አካልና በመተከል የሚገኙ በርካታ የወርቅ ማዕድናት ጉድጓዶችን ለመቆጣጠር በሚል ይሄ ህገወጥ ቡድን በመደበኛ የመንግስት ኃይል ተደግፎ ነው ጭፍጨፋ የፈጸመው የሚለውን ዘገባ ትላንትና ጠዋት ከተላለፈው መረጃ ላይ በዝርዝር ታገኙታላችሁ። እንግዲህ በቡለን ወረዳ ለኩጂ በሚባል ቦታ በኦነግ ሸኔ ታጣቂዎች የተፈጸመው ጭፍጨፋ አሁን የሟቾቹ ቁጥር ወደ አርባ ሰባት ደርሷል ተብሏል። ህዳር አስራ ሶስት ትላንትና ማለት ነው። ከሌሊቱ አስር ሰዓት ጀምሮ ወደ ቀጠና የገባው ኦነግ ሸኔ ከአስራ አንድ ሰዓት ተኩል ጀምሮ በፈጸመው ጭፍጨፋ ነው እነዚህ ሰዎች ህይወታቸው ያለፈው። በዚህም እንግዲህ አንድ ቤተሰብ አባል የሆኑ አምስት ሰዎች ከሌላ አንድ ቤተሰብ ሰባት ሰዎችን ጨምሮ አጠቃላይ አርባ ሰባት ሰዎች በዚህ ጭፍጨፋ ሕይወታቸው አልፏል። እንግዲህ ጭፍጨፋ የተመራው ጃል ቃንቄ ተብሎ በሚጠራ አንድ የኦነግ ሸኔ ተወካይ ሲሆን ይሄ ተጠሪነቱ ለመንግስት ሰዎች የሆነ እንደሆነ ነው የታወቀው። እንግዲህ ከተስፋፊነት ፖለቲካ አንፃር ተልኮ የተሰጠው ቡድን ነው። በዛሬ ሁለት የኦነግ ሸኔ ታጣቂዎች በኩጅ ከተማን ለቀው ወጥተዋል ትላንትና የመንግስት ኃይል በአካባቢው እርምጃ ለመውሰዱ አንዱ አነጋጋሪ ጉዳይ ነው። ከዛ ቀደም ብሎ አብዛኛው የመንግስት ኃይል አካባቢውን ለቆ ስለመውጣቱ መረጃዎች ጠቁመዋል። ህዝቡ በታጣቂዎች ላይ ትናንትና በወሰደው እርምጃ አስር ታጣቂዎች ሲገደሉ አራት መቁሰላቸውን ለማወቅ ተችሏል። ዛሬ ያለውን ሁኔታ በዝርዝር ለማረጋገጥ አልተቻለም። በአካባቢው የስልክ አገልግሎት ተቋርጧል። ስልክ የተዘጋው ደግሞ ጉዳዩ እንግዲህ ይህንን በተመለከተ ሚዲያዎች እና ጉዳዩ መነጋገሪያ እንዳይሆን ለማድረግ ገመና ለመደበቅ እንደሆነ ነው እየተገለጸው። ወደ ሌሎች መረጃዎች ስቀጥል በደቡብ ጎንደር ፎገራ ወረዳ አለም በር ከተማ የተፈጸመ አሰቃቂ ድርጊት ነው። ይሄ መረጃ የሚያሳየው እንግዲህ ሰሞኑን በዚህ ቀጠና በተለይ አለም ሳጋ ላይ በጭካኔ የሚፈጸሙ የሾፌሮች ግድያዎች፣ እገታዎችን በተመለከተና ይህንን ቀጠና ሾፌሮች አሁን እጅግ አሰቃቂ የምድር ሲኦል እያሉ እየጠሩት ነው የሚገኘው ከአለም ሳጋ ጫካ እስከ ወጂ ድረስ ተብሎ በሚጠራው አካባቢ እየተፈጸመ ያለው ግድያና የዝረፋ እንዲሁም ደግሞ እገታ በጣም አሰቃቂ ነው። ዛሬ በአለምበር ከተማ የተሰማው ድርጊት ደግሞ እጅግ አሳዛኝ ነው። እንግዲህ በአለምበር ከተማ በአሰቃቂ ድርጊት ተፈጽሟል። ትላንትና አመሻሽ ከምሽቱ አራት ሰዓት ገደማ አለምበር ከተማ የአንድ ዓመት ህፃን ልጇን እንደታቀፈች አንዲት እናት በጥይት ተደብድባ ተገድላለች። የአንድ ዓመት ህፃን ደም ላይ ወድቆ ነው እየተገኘው። ይሄ የሆነው ደግሞ ይሄ የሆነው ደግሞ ግሮሰሪዋ ውስጥ ሴትየዋን ልጇን ይዘው ለመሄድ የደረሰች ልጅን አስገዶ ለመድፈር ይዘው ለመሄድ ታጣቂዎቹ ሲሞክሩ ነው። እንግዲህ ይህንን እናቲቱ ልጅን አላስወስድም በማለቷ በአራት ጥይት ተደብድባ ተገደለች። ልጅቱንም ይዘዋት ሄዱ። እሷ ታቅፋት የነበረው ህፃን ልጅ እንግዲህ አስከሬን አጠገብ ደም ላይ ነው ወድቃ እየተገኘችው። ብዙ ሰዎች ሩጠው ወዲያውኑ እንግዲህ ይህን የተፈጸመባት ወይዘሮ አበበች ወንድፍራው ትባላለች። አስገዶ መድፈር ተፈጽሞባት ዛሬ መንገድ ዳር የተገኘችውም ልጇ እንግዲህ ምናልባት ለወደፊት ህይወቷ ሲባል ምናልባት በስነ ልቦና ጠንክራ ከወጣች ስሟን ከመግለጽ እቆጠባለሁ። እናቲቱን ገድለው ከቤት ሴት ልጇን ይዘው ሄደው አስገዶ መድፈር ነው እየፈጸሙባት። ይህ የሆነው መሀል ከተማ ነው እንግዲህ ይህንን እነማንፈጸሙት የሚለውን በተመለከተ እስካሁን የመንግስት የጸጥታ ኃይሎች ሚሊሻዎች የሚል መረጃ አለ። ሌላ ማነታቸው ያልታወቁ ታጣቂዎች የሚል አለ። ከተማው ሙሉ በሙሉ በመንግስት የጸጥታ ኃይል ቁጥጥር ያለ እና ግሮሰሪ ውስጥ ይሄ ድርጊት ሲፈጸም ገዳዮቹ እናቴቱን ገድለው ልጅቱን ይዘው ሲሄዱ ማንም ያልተቆጣጠራቸው ጉዳዩ ከመንግስት ሚሊሻዎች ጋር የተያዘ አድርገውታል። ዛሬው ወንዝ ዳር ነው እንግዲህ በቡድን ደፍረው ልጅቱን ጥለዋት የተገኙት እናቷ መሞቷንም እስካሁን ድረስ በውል መለየትና መገንዘብ አልቻለችም። ገና አልነቃችም። ይሄ ነው ያለው ሁኔታ እንግዲህ። ከዚህ በላይ ምን አይነት አሰቃቂ አረመኔነት በሰው ልጅ ይፈጸማል ተብሎ የማይታሰብ ድርጊት ጭምር እየተፈጸመ ነው የሚገኘው። እናቲቱ ወይዘሮ አበበች ወንድ ፍራው ከአሁን በፊት እንደዚሁ በመንግስት በተደጋጋሚ ታስራ ነበር ደብረ ታቦር ለወራት ታስራ ነበር፣ እስር ቤት። እንዲሁም ደግሞ ወረታ ከተማም ተወስዳ እንደዚሁ ለወራት ታስራ ነበር። ዛሬ ከአካባቢ የተሰማው መረጃ ይሄ ነው። ሌላው በእስር ቤት የሚገኙ ወገኖችን በአዲስ አበባ በዝዋይ የሚገኙ እስረኞች እንደዚሁ ግፍና በደል እየተፈጸመባቸው መሆኑን የሚገልጽ መረጃ ነው። በፌዴራል ፖሊስ ምርመራ ቢሮ በተፈጸመ ከፍተኛ ድብደባ፣ ማሰቃየት የዜጎች ሕይወት አደጋ ላይ ወድቋል በቂ ሕክምና በመከልከላቸው ከአሁን በፊት እንደዚሁ ድብደባ ተፈጽሞባቸውና እና እንዲሁም ደግሞ በአካላቸው ላይ ጉዳት ደርሶባቸው ከነበሩት ውስጥ እግራቸው የተቆረጠ አለ ነው እየተባለው። መጀመሪያም በጥይት መጠነኛ ጉዳት ደርሶባቸው እስር ቤት ገብተው ካሉ እስር ቤቱ ነው ምርመራ ከተፈጽመባቸው ውስጥ እግራቸው ተቆርጦ ክራንችም ተከልክለው ለከፋ ችግር የተጋለጡ አሉ ተብሏል። የሰብዓዊ መድረጅ ሰዎች በአዲስ አበባ ፌዴራል ፖሊስ ሜክሲኮ ወንጀል ምርመራ ቢሮ ያሉ እስረኞችን ዘልቀው እንዲያነጋግሩ እና ጉዳዩን እንዲያጣሩ ገለልተኛ ምርመራ እንዲያደርጉ ጥሪ ቀርቧል። እንደዚሁም ደግሞ በዝዋይም የሚገኙ እስረኞች ከቤተሰብ ምግብ እንዳይገባላቸው እና በቤተሰብ እንዳይጠየቁ መደረጋቸውን ተከትሎ ለከፋ ችግር መዳረጋቸውን ገልጸዋል። በዚህ ምክንያት እንግዲህ በምግብ እጥረት እና በሕክምና እጥረት ለከፋ ችግር መጋለጣቸውን የሚገልጹት እስረኞቹ የሚሰጣቸው ምግብ የጥራትና የንጽህና ችግር ያለበት ነው። እሱም እንደዚሁ ለበሽታ እየዳረጋቸው እንደሚገኝ ገልጸዋል። ዝዋይ ማረሚያ ቤት የሚገኘው አጠቃላይ የእስረኞች ሁኔታ አስከፊና ለከፋ ችግር እንደዳረጋቸው ነው የገለጹት። ይህንንም በተመለከተ ቀይ መስቀልን ጨምሮ ሌሎች ድርጅቶች እንደዚሁ ዘልቀው ሁኔታውን እንዲከታተሉ ጥሪ አቅርበዋል። ወደ ሌላ ፖለቲካዊ መረጃዎች ነው የሚሄደው። ወደዚህ ሲሄድ እንግዲህ በቡድን ሀያ ሀገራት ስብሰባ ላይ ደቡብ አፍሪካ የተገኙት አብይ አህመድ በአካባቢው በከተማው ከሚኖሩ የኢትዮጵያውያን ተቃውሞ ገጥሟቸዋል። በዚህ የሚደረግበት ቦታ በጆሃንስበርግ የተቃውሞ ሰልፍ ተደርጓል። በዚህም እንግዲህ ናስሬክ ኤክስታ ተብሎ በሚጠራው አቅራቢያ የኤግዚቢሽን ማዕከል ውስጥ ስብሰባ የሚደረግበት ነው። በዚህ አቅራቢያ የተቃውሞ ሰልፍ ተደርጓል። በኢትዮጵያ እንግዲህ በአማራ ላይ እየተፈጸመ ያለውን የዘር ጭፍጨፋ የሚያወግዝ ሰልፍ ነው የተደረገው። አብይ አህመድ በተገኘበት የጂ ሃያ ስብሰባ አቅራቢያ የተደረገው ተቃውሞ ሰልፍ። ይህንን ሰልፍ ፖሊስ በኃይል ለመበተን ሞክሯል። በሰልፉ ላይም እንደዚሁ ሰልፈኞች ተደብድበዋል። ሌሎች የደቡብ አፍሪካ ማህበራትም ይህንን ሰልፍ መቀላቀላቸው ነው የታወቀው። አብይ አህመድ በትላንትናው ዕለት አከታትሎ በርካታ ፎቶግራፎችን ሲያሰራጭ ነበረ። በቡድን ሀያ ተሳታፊ ሀገራት መሪዎችን አግኝቻለሁ በሚል ፎቶግራፎችን እየለጠፈ ነበር። ዲፕሎማሲያዊ አይመስልም። ጉዳዩ ሲታይ የዘመድ መጠየቅ ነው የሚመስለው። ይህ እንግዲህ ያለውን ተቃውሞ ለመሸፈንም በዛ በኩል ተጽዕኖ መፍጠሩን ለማሳየት የደረገ የማህበራዊ ሚዲያ ነው። ከሱ ገጾች ላይ ደግሞ ወስደው የመንግስት ሚዲያዎችን ጉዳዩን ሲያሰራጩት ነበረ። እንግዲህ የዘር ማጥፋት ወንጀል እየተፈጸመበት ያለውን የአማራ ህዝብ ይህንን ለዓለም ለማረጋገጥና የቡድን ሀያ ሰባት ሀገራት ጉዳዩን እንዲያውቁት በሚል ኦል አማራ ዩናይትድ አሶሴሽን ነው ይህንን ሰልፍ ያዘጋጀው። የደቡብ አፍሪካ ያለው ሁኔታ ይህን ነው ይመስለው። ወደ ወለጋ መለሳለሁ። ወለጋ ዛሬ ያለው ሁኔታ እንግዲህ ተኩስ ቆሟል። ሆኖም ግን ከፍተኛ ውጥረት አለ። ከጃርደ ጋጃርቴ ወደ አሙር ወረዳ ብዛት ያለው የመንግስት ኃይል እየተንቀሳቀሰ ነው። መከላከያ እግረኛ ጋቸና ሲርና እና ረቢዮላን ጨምሮ የክልሉ የአድማ ብተናና የልዩ ኃይል አባላት እየተንቀሳቀሱ ነው። ወደ አካባቢው መንደር 20 ባንጭ አካባቢ የነበረው ውጊያ ቆሟል። በዚህ ውጊያ ከፍተኛ ጉዳት የደረሰባቸው ወታደራዊ አዛዦች ዛሬ ወደ ነቀምት በአምቡላንሶች ተወስደዋል። በተቃራኒው ደግሞ ወደ ቱሉ ጋና ቱሉ ዋዩ መንደር 20 ተጨማሪ ኃይል መንግስት እያንቀሳቀሰ መሆኑን ተገልጿል። ይህን ተከትሎ ሌላ ውጥረት ተፈጥሯል። ላለፉት አምስት ቀናት በነበረው ውጊያ እንግዲህ ከፍተኛ ሰብአዊ ቁሳዊ ወታደራዊ ኪሳራ ላይ ይህንን ተከትሎ ዛሬ ቆሞ የነበረው ውጊያ እንደገና ውጥረት አገርሽቶበታል። ሌላው በመረጃችን ወደ ደብረ ታቦር የሚወስድን ነው። ወደ አማራ ክልል በደብረ ታቦር ሌሊቱን የተኩስ ልውውጥ እንደነበር የመረጃ ምንጮች ገልጸዋል። የተኩስ ልውውጡ ደግሞ የነበረው በሚሊሻ አባላት መካከል እርስ በርሳቸው አለመግባባት ነው። በሚሊሻ አባላት መካከል ያለው ጉዳይ በተመለከተ መረጃውን ያደረሱ የመረጃ ምንጮች ሚሊሻ ሁለት አይነት ሚሊሻ ነው ያለው ይላሉ። አንደኛው ነባር ሚሊሻ የሚባለው ቀድሞ ጀምሮ ብልጽግና ስምሪት የሰጠው ሚሊሻ፣ የመንግስት ሚሊሻ የሚባለው ሲሆን ሁለተኛው ሚሊሻ ደግሞ ከፋኖ በተለያየ መንገድ እንደዚሁ እየኮበለሉ ከዝርፊያም ከንጥቂያም እንደዚሁ እየተመለሱ ሚሊሻ ነን በሚል እየተካተቱ አሉ። እነዚህ ነባሮች ሚሊሻዎች ስለማያምኗቸው በጨለማ አብረው አይሄዱም፣ ስምሪት ሲሰጣቸው አይሄዱም። በእነዚህ መካከል በተፈጠረ አለመግባባት ነው ተኩስ እየነበረው፣ የደረሰው ጉዳት አልታወቀም። መተማ ወደ መተማ ወረዳ ስንሄድ በመተማ የሚሊሻ አባላት በፋኖ ተይዘው ተወስደዋል። አፍጠት ተብሎ የሚጠራው ቦታ ላይ ቁጥራቸው ብሎ ያልታወቁ የሚሊሻ አባላት ትናንትና መሻሹን ወደ ከተማዋ ዘልቆ በገባ የፋኖ ኃይል ከቤታቸው ከአካባቢው ከስምሪት ቀጠናቸው ተይዘው ተወስደዋል። የሚሊሻ አባላቱ ሶስት ሰዓት ከሀያ ገደማ ጀምሮ ነው ከነትጥቃቸው በፋኖ ተይዘው እየተወሰዱት፣ ቁጥራቸውን በተመለከተ ለማጣራት እየተሞከረ ነው። ሌላው መረጃችን የሰራተኛ ምዘናን የተመለከተ መረጃ ላቅርብና ወደ ግንባር መረጃዎች መለሳለሁ። የሰራተኛ ምዘናን በተመለከተ የሰራተኛ ጉዳይ አነጋጋሪ ሆኗል። ሲቪል ሰርቪስ ኮሚሽን መኩሪያ ኃይሌ ሰራተኛውን ይመዘናል የሚለው ጉዳይ ጥርጣሬ ውስጥ ጥሎናል ነው የሚሉት ሰራተኞች። ይህ የፖለቲካ አላማ ያለው ነው። ምዘናው እንግዲህ በባህሪና በትምህርት ዝግጅት ከስራ ጋር ያለው ተዛማጅነት መሰረት ተደርጎ ምዘናና ፈተና ይሰጣል ቢባልም ጉዳዩን የሰራተኛን ዲሞግራፊ ከመለወጥ እና ከአሁን በፊት አዲስ አበባ ላይና በፌዴራል ተቋማት ከታዩት ጉዳዮች ጋር በማያያዝ በርካቶቹ አስተያየት እየሰጡ ነው። ከዚህ ጋር በተያያዘ የደረሱኝ ቅሬታዎች አሉ። ሰራተኞቹ ስጋቶቻቸውንም አቅርበዋል። ከዚህ በፊት መጀመሪያ በሰራተኛው ውስጥ የትምህርት ማስረጃዎች የትምህርት ሰነዶች መመርመር አለባቸው፣ ወደ ምዘና ከመሄዱ በፊት። በዚህ በኩል እንግዲህ አብዛኞቹ የብልጽግና ካድሬዎች፣ ቀድሞ የኢህአዴግ ካድሬዎች የነበሩ አብዛኞቹ የትምህርት ዝግጅታቸው ጉዳይ ሊጣራና ሊመረመር ይገባል። ስለዚህ ከሰራተኛ ምዘና በፊት የትምህርት ማስረጃቸው እውነተኝነት ሊረጋገጥ ይገባል። ከዛ ባለፈ ደግሞ ይዘውት የመጡት የሰራተኛ ዲሞግራፊ የመለወጥ ጉዳይ እንደዚሁ ያሳስበናል ብለዋል። ወደ መረጃዎቹ ስቀጥል ወደ መቀሌ የሚወስድን መረጃ ነው የማስቀጥለው። መቀሌ እንግዲህ ቀሪው የህወሀት ቡድን ከባድ የሆነ የእርስ በርስ ሽኩቻ ውስጥ ገብቷል። ከአሁን በፊት እንግዲህ ከህወሀት ውስጥ ምክትል ሊቀመንበሩ ጌታቸው ረዳ ራሱን ገንጥሎ ሲወጣ ብዙ የህወሀት አንጃ ቡድን ወጥቶ ከእሱ ጋር ሆኖ አዲስ ፓርቲ መስርቷል። ከዛ የቀረው ደግሞ አስኳላ የሚባለው የህወሀቱ ቡድን ደግሞ አሁን እርስ በርስ ሽኩቻ ውስጥ ገብቷል። አሁን በነ ደብረ ጽዮን እና በነ አለም ገብረ ዋህድ መካከል ከባድ ሽኩቻ ተፈጥሯል፣ የሚሉት የመረጃ ምንጮቹ ስብሰባው ነበረ ትላንትና። ከባድ የሆነ ግምገማ መቅረቡን ተከትሎ የአቅምና የብቃት ማነስ የተገመገሙ የደብረ ጽዮን ቡድን አኩርፎ ስብሰባ ረግጦ ወጥቷል። ደብረ ጽዮን ቀደም ብሎ ስብሰባ ረግጦ ወጣ። ይህንን ተከትሎ ደግሞ የማዕከላዊ ዞን አስተዳዳሪ ሲሳይ መረሳ ተብሎ የሚጠራው የነደብረ ጽዮን ቡድን አባል ስብሰባውን ረግጦ በመውጣት ተከትሎት ወጣ ነው የተባለው። ከዚህ ጋር በተያያዘ እንግዲህ እነዚህ ሁለቱም ከስብሰባዎች ቢወጡም ሌላው ስብሰባ ግን ቀጥሏል። ከባድ ትችትን ተከትሎ ነው እንግዲህ እነዚህ ደብረ ጽዮን እና የማዕከላዊ ዞን አስተዳዳሪ ሲሳይ መረሳ ስብሰባ ረግጠው የወጡት። ደብረ ጽዮን ቡድን ላይ ከፍተኛ የሆነ ትችትና ግምገማ ቀርቧል። እንግዲህ በዚህ ላይ እንግዲህ በስብሰባው ላይም እንደዚሁ ተሳታፊዎችን በተመለከተ ወይዘሮ ፈትለወርቅ ሞንጆሪኖ ተሳታፊዎችን በተመለከተ በስብሰባው ላይ ከኮር በላይ ያሉ ወታደራዊ አዛዦች እንዲገኙ ይደረግ የሚል ሀሳብ አቅርባ ነበረ እና ለም ገብረውሃድ ቡድን ይህንን ሀሳቧን ውድቅ አድርገውታል ይሄ የፓርቲ ስብሰባ ነው ስብሰባው የሚመለከተው እኛን ብቻ ነው እዚህ ወታደር ምን ይሰራል እንደዚህ እያላችሁና እንደዚህ አይነት አካሄድ እያላችሁ እየቀላቀላችሁ እየደባለቃችሁ ፓርቲውን ለከፋ ችግር ዳርጋችሁታል ለውድቀት አጋልጣችሁናል በሚል ዓለም ገብረዋህድ ለሞንጆሪኖ ምላሽ መስጠቱ ነው የታወቀው እንግዲህ ይህንን ተከትሎ ደብረጽዮን ላይ ከቀረቡት ግምገማዎች መካከል ደብረ ደብረጽዮን በትግራይ አጠቃላይ ቀውስ ሃላፊነቱን ትወስዳለህ ከቅድመ ጦርነት በጦርነት ጊዜ በድህረ ጦርነት ድርጅቱን ከውድቀቱ የማትታደግ ስትራቴጂካዊ አመራርነት መስጠት የተሳነህ ወይ ኃላፊነትን አትለቅ ወይ ደግሞ አቅም ብቃት ችሎታና እውቀት ኑሮህ አልመራህ በሚል ከባድ ግምገማ ተነስቶበት ነበር ነው የተባለው። እንግዲህ ከነዚህ መካከል ደብረ ጽዮን በተለይ ጽምዶ በሚል ከኤርትራ ጋር የጀመርከው ግንኙነት የትግራይ ህዝብ እንዲርቀን እና እንዲጠራጠረን አድርገሃል ይሄ ያንተ ጉዳይ ነው። ኃላፊነቱን ተወስዳለህ ስለመባሉ በዚህ ምክንያት የትግራይ ሰራዊት ለሁለት እንደተከፈለ እና ተስፋ የቆረጠው ደግሞ ብዙ እንደተበተነ ይህም ደብረ ጽዮን ኃላፊነቱን መውሰድ እንዳለበት በጦርነቱ ወቅት ምከታ በሚል የተሰበሰበ በውጭ ሀገራት በሚሊዮን የሚቆጠር ዶላር ከሀገር ውስጥ ደግሞ የህወሓት ኤፈርት ድርጅቶችን ጨምሮ ከትግራይ ተወላጆች የተሰባሰበ በሚሊዮን የሚቆጠር ገንዘብ ኦዲት አለመደረጉ እና ከዚህ ጋር በተያያዘ በአውሮፓና በአሜሪካ ቤት ሰርተዋል የሚባሉ የህወሓት መሪዎች ስማቸው መነሳቱ እንግዲህ ከዚህ ውስጥ እነ ደብረጽዮን ቡድን አብሮ ጨምሮ ማለት ነው ከዚያ ባሻገር ደግሞ በትግራይ ህገወጥ የወርቅ እና ኮንትሮባንድ ንግድ ከወታደራዊ አዛዦች እስከነ ደብረጽዮን እና ታደሰ ወረደ ቡድን ድረስ የተዘረጋው ቡድን በተመለከተ ግምገማ ላይ ስለመነሳቱ ተፈናቃዮችንና የትግራይን አንድነት እንዳይመለስ ሆነው በነ ደብረ ጽዮን ምክንያት ነው በሚል እንደዚሁ ከባድ የግምገማና ትችት ናዳ የወረደበት ደብረ ጽዮን ስብሰባ ረግጦ ወጥቷል ነው እየተባለው። ደብረ ጽዮን ስብሰባ ረግጦ ይውጣ እንጂ እነ አለም ገብረ ውሃድ ግን ስብሰባውን መርተዋል ሲሉ ነው የመረጃ ምንጮች የገለጹት። በዚህ እንግዲህ ህወሓት አሁን በነ አለም ገብረ ውሃድ ቡድን ያለው የበላይነቱን ለመውሰድ እንቅስቃሴ እያደረገ እንደሆነ ነው መረጃዎቹ እየገለጹት። ለዚህ ሰዓት ከተለያዩ አካባቢዎች ያሰባሰብኳቸው መረጃዎች እነዚህን ይመስላሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገና ድረስ መልካም ይሁንላችሁ። መልካም ቢሲ